ሰላም እንዴት ናችሁ ትላላችሁና በሰከንዶች ውስጥ ያበቃል ንግግር ለመጀመር በጠራችሁ ቁጥር በፍጥነት እንደሚሞት አስተውላችኋል ይህ እንዲህ እንዳለ ሌላ ሰው ባላችሁበት ቦታ መጥቶ ጥቂት ቃላቶችን ብቻ ይናገራል በድንገት ግን ሁሉም ሰው ያዳምጣል የተሻሉ አስቂኝ ወይም በራስ የመተማመን ስሜት ያላቸው ሰዎች አይደሉም ጥልቅ የሆነ ነገር ነው ሲናገሩ አየሩ ይለወጣል ቃላቶቻቸው ክብደት አላቸው ሚስጥሩ ስለ ብዙ ማውራት አይደለም ስለ ያነሰ ነገር መናገር ነው ስቶይኮች ይህንን ከሁለት ሺህ ዓመታት በፊት መገኘት ከአፈጻጸም የበለጠ ኃይለኛ ነው ብለዋል። ዛሬ ሳታስመስሉ በተፈጥሮ ሰዎች ወደ እናንተ እንዲሳቡ የሚያደርጉ ስድስት ቀላል የሆኑ ነገሮችን እናያለን። አንደኛው ስለዚህ የበለጠ ነገር ንገረኝ። አራት ቀላል ቃላት አብዛኛዎቹ ሰዎች እነዚህ ቃላቶች በጭራሻ አያስተውሏቸውም። አንድ ሰው ጊታር ወይም ፒያኖ እየተማረ ነው ብላቸው አስቡ። ብዙ ሰዎች ምን ያደርጋሉ? አዎ እኔም እኮ በኮሌጅ ውስጥ ጊታር ተጫውቻለሁ፣ የተጠቀምኩበትን ይህንን ዘዴ መሞከር አለብህ በማለት በድንገት ትኩረቱን ከሌላው ሰው ወደ ራሳቸው ይቀይራሉ። ወዲያውኑ የግንኙነት በር ይዘጋል። ትኩረቱ ወደ ኢጎ ተለውጦ ወደ አለመፈለግ ይሄዳል። አሁን ዝም ብለህ ስለዚያ የበለጠ ነገር ንገረኝ በማለት መቀጠል። ከዚያም እናንተ ማውራት ታቆማላችሁ፣ መስማት ብቻ። መልስ ለመስጠት ሳይሆን ብልህ ለመምሰል ሳይሆን በትክክል ለመረዳት እውነተኛ ግንኙነት የሚጀምረው እዚህ ጋ ነው። አብዛኛዎቹ ሰዎች ሙሉ ሕይወታቸውንም በትክክል ማዳመጥ የሚፈልግ ሰው በመጠበቅ ያሳልፋሉ። በመጨረሻም ያንን ሰው ሲያገኙ ፈጽሞ አይረሱትም። ኤፒክቲከስ እንዲህ ብለዋል፣ ሁለት ጆሮዎችና አንድ አፍ ስላለን ከምንናገረው በእጥፍ በላይ ማዳመጥ እንችላለን። ማዳመጥ ተግባር አይደለም፣ መገኘት ነው። ለሌሎች ዝም ማለት ለእኔ በቂ አስፈላጊ እንደሆኑ ይነግራቸዋል። ያነስ ስትናገሩና በጥልቀት ስታዳምጡ ሰዎች እያሰቡ አይሄዱም ያ ሰው በጣም ደስ ይል ነበር ማለትን ይጀምራሉ ያ ስሜት እንደገና እናንተ ለማየት እንዲፈልጉ የሚያደርጋቸው ነው ሁለተኛው አላውቁ ማለት ማንም ሰው ለማለት ድፍረት የሌለው ሶስት ቃላት አንድ ሰው ስለማታውቁት ነገር አስተያየት ሲጠይቃችሁ ውስጣዊ ስሜቱ ማስመሰል ወይም ብልህ መስለ መታየት ግልጽ ያልሆነ ነገር መናገር ነው ማስመሰል ሁል ጊዜ ይታያል ድምጹን ጠፍተው ይሰማል። አይኖች ተቀባይነትን ይፈልጋሉና እምነት ወዲያውኑ ይጠፋል። አሁን አንድ ሰው በእርጋታ አላውቅም ለማለት በቂ በራስ መተማመን ያለው ሰው አስቡ። ይቅርታ ተጠይቁ ያለ ሰበብ የአታማኝነት ታማኝነት መላውን ድባብ ይለውጠዋል። ምክንያቱም ስለማታውቁት ነገር ሀቀኛ ከሆናችሁ የምታውቁት ነገር ስትናገሩ ማመን ይችላሉ። ሶቅራጥስ ይህን የተረዳው ምንም እንደማላውቅ አውቃለሁ ሲል ነው። የውሸት ትሕትና አለ አልነበረም። እውቀት የሚጀምረው ትዕቢት በሚያበቃበት ቦታ ነው። በራስ መተማመን ስሜት የሌላቸው ሰዎች ስለ ሁሉም ነገር ዕውቀት ያላቸው ሆነ መታየት ይፈልጋሉ። ደህንነታቸው የተጠበቁ ሰዎች እንዳልሆኑ አምነው በሰላም ይኖራሉ። አላውቅም ማለት ድክመት አይደለም፣ ግልጽነት ነው፣ ጥንካሬን ያሳያል። ሦስተኛው፣ ይህ ከባድ ይመስላል። አንድ ሰው ስለ ችግር ሲናገር በሥራ ቦታ ውጥረት፣ መለያየት ወይም የግል ውድቀትን ሊሆን ይችላል። የእናንተ ፍላጎት ማስተካከል ሊሆን ይችላል። ይህንን መሞከር አለባችሁ። በእኔ ላይ ሲደርስ የአድርጌ የነበር በማለት ትናገራላችሁ ነገር ግን ሰዎች የሚሰማቸው ርህራሄ አይደለም ፍርድ ነው በእነሱ እየፈረዳቸው እንደሆነ ነው የሚያስቡት በምትኩ ያ ከባድ ይመስላል በማለት ጸጥ በሉ ለመፍታት እየሞከራቸው አይደለም ህመማቸውን እየቀነሳቸው አይደለም ማርከስ ኦሬሊየስ እንዲህ ሲል ጽፏል ከሌሎች ጋር ታጋሽ ሁን ከራስ ጋርም ጥብቅ ሁን አብዛኛዎቹ ሰዎች ተቃራኒውን ያደርጋሉ። የራሳቸውን ጉድለቶች ሳያዩ የሌሎች ሰዎችን ለማስተካከል ይጣደፋሉ። ነገር ግን ከባድ ይመስላል ስትሉ አንድ ሰው ሳይከላከል እንዲሰማው ፍቃድ ትሰጣላችሁ፣ ምክር ስለሰጣችሁ ሳይሆን መገኘት ስለሰጣችሁ ነው። መፍትሄን አያስፈልጋቸውም፣ ጸጥታን ይፈልጋሉ። ምክንያቱም የሚሰማቸው እንጂ የሚመክራቸው አላጡምና። አራተኛ የዝምታ ኃይል። ይህ በጣም አስቸጋሪውና በጣም ያልተረዳነው ነው። አብዛኛዎቹ ሰዎች ዝምታን ይፈራሉ። በውይይት ውስጥ ጸጥ ባለበት ቅጽበት ይደነግጣሉ። ትርጉም በሌለው ቃል፣ በዘፈቀደ ታሪኮች ይሞላሉ። ዝምታ ውድቀት ነው ብለው ያምናሉ። ነገር ግን ዝምታ ጥንካሬ ነው። በዚህ የሚስማማውን ሰው ተመልከቱት። ከምናውቃቸው ሰዎች ብዙ የማይናገር ሰው መናገር ሲጀምር ሁሉም ሰው ያዳምጣል። ከመናገር በፊት ያለው ዝምታ ቀጥሎ የሚመጣውን ነገር አስፈላጊ መሆኑን ያሳያል። አየሩን ለመሙላት አትቸኩሉ። ዝምታ ስራውን እንዲሰራ ታደርጋላችሁ። ሴኔካ በአንድ ወቅት እንዲህ ብለዋል፣ ዝምታ በብዙ መከራዎች የተማረ ትምህርት ነው። ራሳቸውን የተጋፈጡ ሰዎች ከእንግዲህ ጸጥታን አይፈሩም፤ ምክንያቱም ዝምታ ባዶው እንዳልሆነ ተገንዝበዋል። ከዝምታ መሮጥ ስታቆሙ ከራሳችሁ መሮጥ ታቆማላችሁ። በተሻለ ሁኔታ ታዳምጣላችሁ፣ የበለጠ ታስባላችሁ። ቃላቶቻችሁ ክብደት መሸከም ይጀምራሉ። ጸጥታ ለመሙላት ከእንግዲህ አትናገሩም፤ ትርጉም ላለው ነገር ብቻ ትናገራላችሁ። አምስተኛ አመሰግናለሁ ማለት አጭር ቃላት ብቻ፣ ግን ከማመስገን ይልቅ ሰዎችን በጥልቀት ይስባሉ። አመሰግናለሁ ከረንሲ ነው። ለአንድ ሰው ስትነግሩት ጠቃሚነቱን ሳይሆን ባህሪውን እንደተገነዘባችሁ ያሳያል። ማርከስ ኦሬሌስ በየቀኑ ጠዋት በዙሪያው ያሉትን ሰዎች ላደረጉት ነገር ሳይሆን ለነበሩት ሰዎች አመስጋኝ ነበር። በጎነትን ማወቅ የራሳችንን በጎነት ሕያው የሚያደርገው መሆኑን ያውቅ ነበር። ይህንን ሀረግ በትንሹ ተጠቀሙ ግን በቅንነት አንድ ሰው ወጥነት፣ ታማኝነት፣ ደግነት ሲያይ አስፈላጊው ያኔ ነው። እንደዚህ ዓይነት እውቅና መስጠት ምንም ዓይነት ግብይት ሊያደርገው የማይችለውን አይነት ትስስር ይገነባል። ከሰው ልጅ ይልቅ ገንዘብን በሚያደንቅ ዓለም ውስጥ ሌሎችን ሰዎች የሚያይ ሰው መሆን ልዩ መሆን ነው። ስድስተኛ አይደለም ወይ አይሆንም ማለት ለመናገር በጣም ከባድ ቃል፣ ግን ነፃ የማያወጣ ቃል ነው። ሰዎች ጊዜ፣ ጉልበት፣ ትኩረትን ይጠይቃሉ። ባትፈልጉም እንኳን በጥፋተኝነት ስሜት ወይ በልማድ ወይ እነሱን ላለማሳዘን በመፍራት አዎ ትላላችሁ። ነገር ግን ምንም ለውጥ የማያመጣ ነገር ሲኖራችሁ አዎ በምትሉበት ጊዜ ሁሉ ለሚሆነው ነገር በፀጥታ አይሆንም ትላላችሁ። አዎ ሁሉ ዋጋ አለው። አዎ የምትሉት ነገር ሁሉም ነገር ማለት ከሆነ ምንም ማለት አይደለም። አይሆንም ማለትን የለመደ ሰው ተመልከቱ። ቆም ብሎ ያስባሉ። መልሱ አይሆንም ከሆነ በቀላሉ ይናገራሉ፣ ያለ ይቅርታ፣ ያለ ሰበብ ያ ግልጽነት አክብሮትን ያሳያል። ምክንያቱም ሰዎች አይሆንም እውነት መሆኑን ሲያውቁ፣ አዎ ኃይለኛ ይሆናል። ድንበር ያለው ሰው ሰዎችን አያርቃቸውም። ሁሌ እሺ እንድትሉ የሚፈልጉ ሰዎች ብቻ ይገፋቸዋል። ዋጋችሁን የሚያከብሩ ሰዎች ግን ይስባሉ። ለማዳመጥ በቂ ትዕግስት ይኑራችሁ። አላውቅም ለማለት በቂ ትሑት ሆኑ። አለመቀበል ተጨማሪ ማዕከል አይደለም፣ አላስፈላጊ የሆነውን ነገር ስለመቀነስ ነው። አይሆንም ማለት ሁሌ መገኘስ እንዳቆማችሁ ሰዎች በመጨረሻ ትኩረት መስጠትን ይጀምራሉ፣ ለቃላቶቻችሁ ብቻ ሳይሆን ስትናገሩት ለማን እንደሆነ ጭምር ማወቅ አለባችሁ። እስከ መጨረሻው ድረስ ስለተከታተላችሁን አመሰግናለሁ። ቻው።